ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቻችን? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ እና አስነስተን መተናል እና እንግዶች እየመጡ ነው። የተለየ እንግዳ ጠርተናል። እንደ አንተ ቆይ ባንዴ እንዴት ትነግራችኋለህ? እንደ ምን ሆነ አይነገርም። ስለዚህ አሁን ግን ምንም ማድረግ አይቻልም። ነገራችኋል በቃ ከጧት ጀምሮ ቤተክርስቲያን እንድታቋቁመኝ ፈልጌ ነበረ። አንድ ላይ እንድትመጣ ብዬ ነበር፣ አልመጣችም። እኔም ስልኳን ስደውል አይሰራም፣ የሙለርም ስልክ ስደውል አይሰራም። እና ስለዚህ በቃ እስካሁን ድረስ እየጠበቅ ናቸው ነው ግን ሊመጡ አልቻሉም። እንደነዚህ አይነት እንግዳ ግን መጥረት አልነበረብንም፣ አልነበረብንም በጣም በጣም ስለተናደድን ያልሆነ ነገር እንዲህ አይነት ፕሮግራም ላይ ደግሞ አስቡ። እውነት በጣም በቃ ይገኝልኛን ያላችሁ ሰው ተስፋ ያረጋችሁበት ሰው ሳይገኝ ሲቀር እንዴት እንደሚያናድድ አውቃላችሁና በጣም በጣም ከዛ በቃ ሳንፈልግ የሆነ ተንኮል እንድናስብ አስገደዱ። እንድናስር አደረጉን በራሳቸው እጅ ማለት ነው። እንዲውምቆይ ይቅር እያልን ነበር እኮ አዎ፣ እንጠብቃቸው እንጠብቃቸው እያልን ነበር፣ ግን ሊመጡ አልቻልም። ስለዚህ አሁን ለማድረግ የፈለግ ነው፣ ሁለተኛ ማስደንገጥ፣ ሁለተኛ ማስደንገጥ። በጣም በሚገርም ሁኔታ እንደምታውቂው አምናለሁኝ። በተለይ አንቺ እንደሚዋጣልሽ እርግጠኛ ነኝ። ስለዚህ ሲመጡ በቃ ድንግጥግጥ አድርገው እንዲመለሱ ፈርተው እናረጋቸው፣ ነው እንመታቸው፣ ነው የምናስደፋቸው። ስለዚህ እስኪ ሲመጡ እንግዲህ የምናደርገው ምንድን ነው? በቃ ምግብ ሊቀርብ ሲልም እነሱ ሲመጡም በቃ መጀመሪያ ሰላም ምናምን ካልናቸው በኋላ ከተቀበልናቸው፣ ከዛ ምግብ ከቀረበ በኋላ አዎ፣ ከዛ አይ ምግብ ከበኋላ በቃ አታቀርቡላቸው ምናምን እንላለሁ፣ እንዳይቀርብ እንላለን። በቃ እንደዛ ይዋጣብኝ ይሁን። አምላክ ነው የሚያውቀው እንግዲህ። ስለዚህ ሳቂ ቢያመልጠኝ ስነት በቃ ሰው እንግዲህ አርፍደውም ቢሆን ማለት ጊዜው ካለፈ በኋላ ቢመጡም እንጀራ እንዳይቀርብ ማለት በጣም ከባድ ነው። አዎ በጣም ከባድ እንዴት እንደምታወነው ነው አላውቅም፣ ብቻ የደረሰስበት አለ። ግን እንጀራ ነው ይደብራል፣ ይመር፣ ይደብራል፣ ይደብራል። ግን ምንም ልናደርግ በጣም ያስጠላል። በቃ ግን አናደዱን እንበቀላቸዋለን። እኔ አልሰቀም፣ ምላሴንም ቢሆን ነክሳለሁ እንዳስቀር የራሴ ሳቄ ማለት ላይ እንዳይገባ ብያለሁ። እና በጣም ይከብዳል፣ እውነት ለመናገር መጥቶ ሰው ከሰው ቤት መጥቶ እንጀራት ትብሉ፣ ለምንድን ያረፈዳችሁ ምናምን ጓገጭ ስንል ያስደነግጣል። እንዳይበሉ እንዳታረጉላቸው፣ ማዘርን ስታረጊ በቃ በመሀል እንዴ እንዳታረጊላቸው ምናምን እንላለን። በጣም እኔ እሱን ለማየት ፈልጌልጓጉቻ ማክቡብ ምስል ነው የሚመስለኝ። የበቀባአደበቃ እስኪያስበው አንተ ሂደህ አትበላም ስትባል በቃ አያስደነግጠውም። ወይኔ በስመ አብ እኔ እሱን እንትን ለማየት እፈልጋለሁ። አሁን ደግሞ በመሀል ደግሞ ልክ አንተ አንዴ ወደ እኔ አንዴ ወደ እነሱ ይሆናል። አንቺስ መቶ ፐርሰንት እኔ መቶ ፐርሰንት እግዚኦ። ስለዚህ በቃ መቶ ፐርሰንት ለህይማኖት ታዘዛለሁ። ስለዚህ የሚያሳዩትን እንትን በጉጉት ነው የጠበቅኩት። እውነት ራሷ እስከ መጨረሻ ድረስ እናይ። እነሱም አብረውን ይሆኑ አብረውን አብራችሁን ሆኑ እኛ ጋር። ስለዚህ እንደ ሁልጊዜም የምንላችሁ ቪዲዮውን ስታዩት ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ኮሜንት ሼር በማድረግ ቤተሰብ ሁኑ። ታዲ ውጭ ቆሞ እያያቸው ነው። እየመጡ ነው ብሎኛል። ካሜራውን የምሸሽገው እዚህ ቦታ ነው። በፍጹም አያስታውቅም። የምር ምንም የሚያውቁት አይመስለኝም። እዚህ ጋ ነው ደብቅ ያለሁኝ የሳህን ምናምን ነገር

እሳስታችሁ አልኩህ። በእርግጥ ግን

ችግር ነው ወይስ ጥሩ? አይ ኩል እንደዛ ነው ያለው ነው። በጣም ስጠብቃቸው ነበር።

ምንድን ነው የምትለኝ ነገር ነው?

ግን ምን ስንባባል ነበረ? ሁለታችንን እነሱ ሲመጡ ነበረ ስንባባል የነበረው። በጣም ላግጫለ። በቀደም ነው ያረፍዳሉ። እኔ ስንት ነገር አስቤ አምድ ላይ ቤተክርስቲያን፣ ከዛ በኋላ ጥሩ ጊዜና ቪዲዮ እንቀርጻለን ብዬሽ ነበረ

ማለት ችግር ይገባል። የመሀሌት መናደዷ ምናምን የራሷ የምትለው ሰው ላይ ነው። ታውቃለህ፣ ለአንተም አዲስ አበባ ብዙ ጊዜ አራት አምስት ጊዜ ግን በምክንያት ይሆናሉ። እዚህ ፕሮግራም ላይ እየቀሩት በምክንያት ይሆናሉ። የዘገዩበት ምክንያት ብዬ ስላስብ ፖዘቲቭ ነው። መረዳት ያለብሽ ልትረጅ፣ ፖዘቲቭ ልትረጃቸው ይገባል። ባይነኝ ፕሊዝ፣ ሰውን አታሳቂ እዚህ ድረስ መለጠው። ምን ሆነሽ ነው? አንተንም እንደነሱ እንትን እንዳለለብህ፣ በቃ እያናደድከኝ ነው። በቃ ከመጠን በላይ ጌታ እንትን እያልኩ ነው። በዛ እኮ ይበቃቸው ታቸው ይበቃል። አያስፈልግም ከዚህ በላይ በቃ።